ሲቀውሰድ ሲጀምር፣ አንተ መቼ ነው ቆይ የምትተማመንበት ሽጉጥ እንጂ ገባ። አሁን ምንድን ነው የሚውጠህ? ምን ያስቃል? ገንዘቡን አምጣው እንጂ ወንድ አይደለውም። በ እሱን እኔ ደግሞ ሌላ ነገር ምን እኔ ምን ድን ነው ወይዘሮ ሜላት እንዳየሆነ ይሆነዋ። ወይዘሮ ሜላት ምን አድርግ አንቺ እንጃ። ምን አድርጌ ነው ስትል ትንሽ ሆና ታውቃለህ? ሰሰ ሰላ የቢሮ አይበቃ ብሎ ጭራሽ ልጄን ሀና ላይ እንደዛ አይነት ህንስ ስትጥል ዝም ባ። ጎበዝ ሰራተኛ ነው ብዬሽ ስል ጭራሽ ልጄን ለመመኘት በቃ። ወይዘሮ ሜላት ነገር እኮ እንደዛ አይደለም። መቼ ማፍረት የለ። እሷ ናት የምታስቸግረኝ በላ የሚያልኩ ጎበዝ ሰራተኛ ብቻ ሳትሆን ስለምትታዘዘኝም ነበር። እንዴ ጀግና ነው። እኔ እኮ ትጠብቀኛለ ብያላ። ኢንስፔክተር ሰላም ጤና ይስጥልኝ። ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ብዝት ብዝት ይበል በያላችሁበት። በት ኖላዊ ክፍል ሰላም አሲ የእንጀራ አባቱ በፖሊስ አሳዘው! ቀደም ብሎ ግን የእንጀራ አባቱ ልጅ ፍቅር አባቴን የሆነ ነገር እያዘጋጀልን ነው ከአባቴ እራቅ እያለችው ነበረ። አስፈራሪው ብለሽ ብሎሽ ልኮሽ ነው እንጂ እሱን እኔ አልፈራውም እኔ ያደኩት ጎዳና ነው እያላት ነበረ። ብሎ ልኮሽ ነው አይደለ ብሏት። አንተነህ በሰላም ላይ ሲጫወት ቆይቶ፣ ሃናን ደግሞ አይኑ ጥሎባት ነበር። በተደጋጋሚ ስልክ ሲደውልላት ሃናም ስልክ አላነሳችለትም ነበር ግን በድጋሚ ሲደውል ሰላም ስታነሳ እራሱ አንተነ ነበረ። እሷም አፏናፍና ዝም ነበር ያለችው። እና እናቷ ከስራ እንድታባርረው ስለጠየቀቻት ለምን አባርረዋለው ጎበዝ ሰራተኛ ነው በማለትም እናቷ ጥላቶ ለምሳ ይዘው መታ። ወይዘሮ ሜላጥ ምሳ ጋብዛው ከጨረሰች በኋላ የመልቀይ ተስራው የማባረሪያ ወረቀት ሰጥተዋለች። እሱም ለምን ሀና ወደ ስራ ስትሄድ ካሴ ጋ ተገናኝ ነገር በዋጋ የሚተመን አይደለም። እኔ ምን አደረግኩልሽና ነው? ሀና ጠዋት ወጥቼ ማታ የምገባው ልቤ ተረጋግቶ የምቀመጠው አባዬ ጋ አንተ ስላለህ ነው አለች። እባክሽ እንደሱ ያዥ ሩቅ እንደሆንኩ እንዲሰማኝ አታድርጌኛ። እንደዛ እንዲሰማ ስላደረግኩ በጣም ይቅርታ። አንተ ኮ በሕይወቴ ትልቅ ቦታ እንዳለህ ልነግር ብዬ ነው፣ እንድታስብ ነው አሁን አባዬ ገለቴ ነው። አይ ሌላ ቦታ ነው። ናፍቀሽ ነበር፣ ግን አንቺ አኔም ናፍቀሄ ነበር። ጥቀልጭ ብኛለሽ አይደል? አረ አይደለም፣ የምሬን ነው ብላ እቅፍ አደረገችው እና ተለያዩ። እሱም ፈገግ ያለ፣ በጣም ስለሚወዳት ያፈቅራታል

ሰላም እናት ሜላት አንተነህን ምሳ ልትጋብዘው ይዛውስዱ ሰላም ብሏት ከገባ በኋላ እኔ ምልሽ ወይዘሮ ሜላት ካፌ ከምንቀመጥ ለምን ቤት አንቀመጥም አለ ለምን ያው ካፌ ስትጋብዥኝ ወጪ እንዳላበዛብሽ ቤት ይሻላል ብዬ አንተ ዱርዬ ከሌሎች ሰራተኞች ለይቼ ምሳ ስጋብዝህ አንተ ራስክን እንደሌላ ሰው አይታህ ነው እንዴ እንደሱ አይደለም ወይዘሮ የሚላት እኔ ካፌ ወጪ ከሚያወጡ እቤት ይሻላል ብዬ ነው። አላንተ ሆል ደግሞ ያውቁታል አደል፣ ሰው ገንዘብ ሲያገኝ ጎተራ ነው አንቶሬኛ ያልገባ ይመስል ቤቱ ስጪኝ ስላልከ ያ፣ ምንድን ነው እኔ ወጣቶችን ጸባይ መች አጣውት ብለ ያጋክመ ስለሃና ስት እንዳልፈለግ እንደፈለግካት ያልገባ ይመስል እሱ ነው እንዴ? እኔ ደግሞ ሌላ ነገር ምንሰማ? ደግሞ ምን ሊሰማ ችላለሁ? አይ ምንም የዚህ ዘመን ሰው እኮ ወሬ ነው ጥፉ። በዛ ላይ የመስሪያ ቤቱ ሰው ከየት እንደሚያመጡ፣ ከየት እንደሚለቅሙት ግራ ነው የሚያጋባኝ አለ እኔ የምሰራ ሰው ወዳለው። ለዛ ነው በተለያየ ጊዜ የተለያዩ ሽልማቶችን የምሰጥ። ምሳ እሱን ባስመለከተ ነው። ካልፈልክ ደግሞ ይቀራል። እሱን ፈልጋለውን ጋችኝ አለ አይደለም። እሱ ማለት የቤት ሰራተኛቸውን ወድብኩ ማለት ፍቅር ያሴ የእንጀራ አባት ልጅ የመንገድ ላይ ቁጭ አባቷ ይመጣል። እንዴ፣ ፍቅር፣ ምን እየሰራሽ ነው? አንተን እየጠበቅኩ ነው። አ ግን ሰላም ነሽ? ሰሞኑን እኮ አጠቃላይ ሁኔታሽ ልክ አይደለም። ለምን ጠየቅከኝ? ስትለው ማለት ነው ሰላም ነው። ግን ፍቅር ስላት ደህና ነኝ አባዬ። የጠዋቱን ነገር እንዴት አረከው? ስትለው ምኑን አላት። የልጁን ነገር ስለለዛ ልጅ ምን አስጨነቀሽ? አንቺ ልጅ አላት። ለምንድን ነው ማልጨነቀው? አበቴን አንድ ነገር ቢያደርግብኝ ምን ይወጣኛል? ካሁን በኋላ እንዲሁም ፊት ለፊቴ ይምጣ የማደርገውን እኔ ነኝ የማውቀው ስላት ለምን ብትገለው ነው አለች እኔ ያንን እንትን ለምን ብዬ ነው የምገለው እጀን የማውቀው አና ወደ ቤቷ ልትሄድ የተዘጋጃጀች እያለ ሰላም መታ ልትሄድ ነው ሀኔ አለቻት አዎ ስራ ጨርሻለሁ ማቅረብ ብቻ ነው ስትላት ችግር የለውም ማቀራረቡ በቃ ሂጂ አንዬ እስካሁን እኳ አልደወለም ማን ማን እንዳትሄኝ ይቅርታ ሰ አሁን ምን ላድርግ ስትላት እኔ እንጃ ሰላምዬ ቆይ ግን ልደውል እንጂ። አዎ ደውዬለት አለች። ወዲያውን የሃና ስልክ ይጠራ ጀመር። ደጋግሞ ይጠራል። አንሺው አለቻት። አይ ቁጥሩን እኮ ስለማላውቀው ነው አለች። ተጠዋት ጀምሮ ይደውላል። እኔ ግን ከማታ ጀምሮ ነው የሚደወለው ስትላት፣ ቆይ ባክሽን ኔ ላንሰውና ልዝናናበት አለቻት። አንስታ ስልኳን ስትሰጣት፣ ሰላምም ስልኩን አነሳ። ወዲያውም ይሁልሻና ባክሽ በፈጣሪ እንዳዘጊው አንድ ጊዜ ብቻ ስሚኝ፣ የሚል ድምጽ ሰማች። አንተነህ ብላ ሃና፣ የዛን ጊዜ እቤት ስመጣ ያየሁሽ ጊዜ ነው የሆነ ነገር የተሰማኝ ይላል። እኔ አንቺን አፍቅሬ ላብድ ነው ማለት ሳይሆን፣ እኔ ግን ለአንቺ ስሜት ያለኝ ለየት ያለ እንደሆነ እርግጠኛ ነኝ ሲል፣ ሰላምም አፏን አፈነች። ና ማን ብላ ታሰማ ስልኳን ስሰጣት፣ ምንድን ነው ማን የደወለው ስትላት፣ አይ ምንም አለቻት። ሰላም ውስጧ እየተናደደች የሰላም እናቱን ሜላት ከስራ ስትመጣ መኝታ ቤቷ ስትገባ ሰላም ከመኝታ ካልገዋ ላይ ነበረች። ምን ነው ሰላም ዬ አሞሻል እንዴ? አለቻት። እራ ለመመኝም ምንም አልሆንኩም ማለች። ጠጋ ብላ ቁጭ አና ሄዳ ነው ስትላት፣ የለችም ሄዳለ። ወዲያውም ለአቅራር በበቃ ብላ ብድግ ስትል፣ እማ የሆነ ነገር ልነግርሽ ነበር። ምንድ ነው እሱ አለቻት። ገንዘብ ፈልጌች ነው? አይ አይደለ ሌላ ነገር ነው። ምንድነው ነው ታዲያ? አንተነህ ከስራ አባሪው ለምን ማለት ምንም ነገር ሳትጠይቅኝ ከስራ አባሪው? አንተ ነህ እኮ ጎበዝ ሰራተኛ፣ ምንድ ነው ማባረረው? ስትላት ሀናን ሀናን እያስቸገራት ነው፣ ስለዚህ ከሱ እንዲል ከስራ አባሪው አለች። ምን ነክቶሻል? ወጣት ልጅ ናት የፈለገችውን ማረግ ትችላለች። በዛ ላይ ደግሞ የኛ ኃላፊነት አይደላታለ እማ፣ ለምን ሻትኝም ስትላት አንተ ነህ እሱ የእኔ ጥገኛ ሳይሆን፣ እውነታው ግን እኔ እሱ ጥገኛ ነኝ። ድርጅቴ በእሱ ኃላፊነት ነው ያለው ድርጅቴን ለተራ ሰራተኛ ብዬ አሳልፌ አልሰጥም። ለምንድኑ እንደዛ ምትዩ? ሀና ለዚህ ቤት የዋለችው ውለታ ቀላል ነው ትላት። የዓለም ሁሉ እሱ ነው ጠንካራ ሰራተኛ ስትላት፣ እንዳንተ ያለ ሰራተኛ አይገኝም ድርጅቴ በእሱ ነው የቆመው ትላት። ያልኩሽን ነገር ሰምተሽኛ አታቂም ብላ ሰላምም ጠቅልል ብላ አሴም፣ በመንገድ ላይ ሲሄድ የእንጀራ አባቱ ልጅ ፍቅር እየጠበቀችው ነበረ። እባክህ አንዴ አናግረኝ ስትለው እባክሽን፣ ምንድን ነው ማናግርሽ፣ አንቺ ምን ሆነሻል አላት። እባካንዴ ስማኝ የስማኝ አንቺ ምን ሆነሻል፣ እባክሽ ተይን ሲላት ከእኒኮ ካደጋ ልጠብቅህ ነው። ከማንንም ጠብቂ፣ ከአባቴ ነዋ። የአባቴ ክፋት አንተ አታቅም ስትለው እንዳ የአባትሽን ክፋት ከኒ በላይ የሚያውቀው የለም። አሁን ተመንገዴ ዞር በይልኝ ይላታል። አምስት ደቂቃ ብቻ ስማኝ፣ ስትለው ምንም መስማት አልፈልግም። አይገባሽም። እኔ እኮ የአንተን ጉዳት ስለማልፈልግ ነው። ይህን ካል እየለመንኩ ተታስብልኝ ባክሽ፣ አባትሽ የሚያስብልኝ መስሎ ነው ሁሉን ነገር የነጠቀኝ። እንደሱ አትበል። ጠረብኩሽ እኮ። የእውነት ሰው የራበሽ የእውነት ወንድም የራበሽ መስሎ ነበር። ታስተሳስጭ ነበር ስላት፣ ረባክህ መስ ሲሆን ልንገርሽ፣ የዚያ የመጥፎ ልጅ ሆነሽ ጥሩ ነገር እንደማይወጣ አውቅ ነበር በኋላ ፍለፊቴ ላይ ባገኘሽ የአባትሽ ላይ ያረገዝኩትን በቀል አንቺ ላይ ለመወጣብሽ ብሏት ጥሏት። ሜላትም ወደ ክችን ገብታ ሀኒዬ እንዴት አደርሽ አለቻት። ተናደሩት እያለች እንዴት በጠዋት መጣች ስትላት፣ በጠዋት እኮ ልስላና ልስራላችሁ ብዬ ነው። በጠዋትማ መምጣት የለብሽም፣ አትቸገሬ ጥላታለች። ወይዘ ልጆቹ እንደሆኑ ጠዋት ጠዋት ብዙም እኮ አይፈልጉም ስትላት፣ ስራዬ እኮ ነው እንደርሶ ባይሆን ሌላ ሰው የሚረዳኝ የለም እሱ ጥሩ ሰው ስለሆኑ ነው ትላለችው። ወይ ቀጥላ አርጋ እኔ ምልሽ ሃና ካንተ ጋር ያላችሁ ግንኙነት ምንድነው? ስትላት ምን ነው ትየ እኛ ቤት መጥቶ የነበረውም? እንደውም ተጠንቀቂ ያልኩሽ ልጅ ነው። አረ ምንም ግንኙነት የለንም። ሃና እኔ ናት ይችላል ሆንኩኝ አንቺ ነገር አይመለከተኝም። ማለት አይደለም። እንደሱ ማለቴ አይደለም። ባልወልድሽም ሴት ልጅ አለኝ። ጉዳትሽን አልፈልግም። ምን ያሉ ነው ትዬ ባለፈው ነገረሻለሁ አሁንም ልድገምልሽ አንተ ለፍቅር የሚሆን ሰው አይደለም ምንም አይነት ግንኙነት የለኝም ስትላት እኔ ቤት ስለምሰሪ ሁሉንም ምስጢርሽን ነገሬ ማለት አይደለም ጉዳት እንዳይደርስብሽ እፈልጋለሁ የኔን ክፉ ነገር እንደማይመኙ አውቃለሁ በተደጋጋሚ ስልክሽ ላይ እንደሚደውል አውቄያለሁ ስትላት እንዴ ደግሞ እኔ በየት አውቆ ነው ስልክ ላይ የሚደውለው እኔ አግኝቼው አላውቅም ከዚህ ቤት በስተቀር አለት ክፍል ገብታ እንዴት ነሽ ሰላምዬ? አለቻት። ገና ነኝ አለች። እትዬ ቁርሱ ስጭላት ብሎኝ ነው። ሰላምዬ ለምን ውጭ አልመጣሽም? ስትላት ትንሽ ደክሞኝ ነው። ነገር ልጠይቅሽ ነበር ሰላምዬ፣ ስትላት አሁን ምንም ባትነግሬን ደስ ይለኛል። አሁን ብታናግሬን ደስ ይለኝ ነበር ስትላት እንዲያው ትንሽ ስሜኝ ስትላት፣ እሽ በቃ አለቻት። እትዬ ጠዋት ትች መተው ነበር። አንተንህም ተጠንቀቂ፣ አንተንህን ትፈልጊዋለሽ እን? ስትላት አረ በስማም አለች ሀና። እንግዲያውስ አውስ ትናንት ያናገርኩት በአንቺ ስልክ እሱን ነበር አለች። እንዴት ብላ ሀናም፣ እንግዲያውስ ሌላ ዱብዳም ጨምርልሽ፣ ምርፍ ሌላ አለ አለቻት። አዎ አንተ ትየውን ሁለት ያለውት ፍቅረኛ እሱ ነው አለ። ሀናም ምን ብላ በድንጋጤ ብድግ አለች። ቆይ እንዴት ቆይ እንዴት ብላ ትፈልገዋለሽ እንዴ አለቻት። እኔን በምን አውቅ ነው የምፈልገው? ታዲያ ስልኬን በምን አግኝቶ ነው ስትላት እሱን አንቺ ነሽ የምታውቂው ትላ ይጋም ደውሎ አንቺ ፈልጎ ነው ስልክ እኮ ክፍት ነው፣ ከፈለገ በኔው ላይ ይመደወል ይችላል። እሽመንታ መንታ ቤቱን ለቅሽ ሲ ውጪ አስቀየምኩሽ እንዴ አይ ልቼ መሆን ፈልጌ ነው፣ ካስቀየምኩሽ በጣም ይቅርታ ብላት ሲም እዛው ተለመደበት መንገድ ቆሞ የእንጀራ አባቱ ሲመጣ አንተ ልጅ ወደ ትዛንተን ማላይበት መንገድ ልሄድ ስላት ሲለው ብትሄድ አታመልጠኝም፣ ገንዘቤን ስጠኝ አለው። የምን አባ ገንዘብ ነው ምሰጥ የቤተሰቦች ገንዘብ ነዋ። እኔ ጋር ገንዘብ አስቀምጠው ይሄን ግን ተቀመጥበት ቤት የማን ነው ስለው፣ የራሴ አለው። እሱን ፍርድ ቤት ሊወስ ነው ይችላል አለ። እሺ ሄድ፣ እሱን እናያለን። ማታ ዚህ ቁጭ ብዬ እጠብቃለሁ። ገንዘቡን የማታመጣልኝ ካለሆነ እናየው ይሆናል። ብዙ ተጨቃጨቁ በኋላ አሁን ሰላም ቁጭ ብላ በትዝታ ከአንተ ነገር ያደረገችው ያወራችው ስለ እናት ያወራች ሁሉ እያስታወሰች ነበረ። ለምቆየ እንኳን ስትለው የእናትሽ ናታ እሲላ ታዲ ሰላምዬ እናትሽ ፍርዶባት ሰነፍ ሰራተኛ አትወድም ታቤት ውስጥ ደግሞ እንዳለ ሰነፍ ናቸው እያላት ያወራት ያን ሁሉ አስታወሰች፣ እና መታ ስጠራትም አልሰማችም። ሰላም ሰላም ብላት አቤት ጠራሽ? ስለዛ ስለተረገመ እያሰብኩኝ ነበር። አንቺ ባትኖሪ እኮ ያን ህፃን ሳስወጣ ሞቼ ነበር አለች አዋለሽ እኮ አልጅ ሀና

አናም ደነገጠች እሱም ቆሞ ፈዞ እያያት ነበረ።